ምንድ ነበር ከሀዮቹ ጋር የምታደርገዋል? ስማ እንዲ በቃ እግዚአብሔር ነ የምልክ። እኔ በጣም ነበር የደነገጥኩት። በቃ ያን ያን ጊዜ ሳስበው ራሱ በጣም ያመኛል። ለሆነቱ መልክ እኔ እንዴት እንዳያል ልጮ ይችላሉ? ግን የሰው ልጅ ግን እንዴት እንዳያል ሊጮ ይችላል? እግዚአብሔር እንጂ ከባን ነገር ውስጥ ነበርኩ ግብ ግብ ተፈጥሯል። አምጪ አታምጪ እያሉ የሆነ እንዲ እንዲያደርጉኛል፣ ብር ማለት ነው በቃ ማለት እንዲህ እንዲህ እንዲህ በቃ ይሄ መጎተት መመንጨቅ ምናምን ነገር ሲያደርጉኝ ያቻትና እኮ ንጉሥ ያቻትና ራሷ ያለው ነገር ምን ይሆናል ዮሐንስ እኮ እንደም ይመጣል ነገር ከእኛ ሰላም በይኝ። አልነገርኩሽም፣ ያው ምክንያት አለኝ። አልነገርኩበት ምክንያት አለኝ። መጀመሪያ ሰላማቲውም እንዴ፣ ባልሽ እኮ ነው መቅደስ። አስጠሎሽ እንዴ መቅደ ውድ ቤተሰቦች እንግዲህ ከመቅደስ ጋር የነበረውን ቃለ መጠይቅ ተከታትላችሁት ነበረ። በጣም የሚያሳዝን እንግዲህ ያልተጠበቀ ክስተት ነው እሷም ላይ የተፈጠረባት። ያው አሁን ላይ እንዳደነግጥ እንግዲህ እሷ ፊት ዮሐንስ ለዮሐንስ መደወሉ አስፈላጊ ስላልሆነ እንግዲህ እሷ ከሄደች በኋላ ለዮሐንስ እደውልለትና ያለውን ነገር በሙሉ እነግረዋለሁ። እሱም እንግዲህ የሚለውን ነገር እንሰማለን። በጣም እንግዲህ ያልተጠበቀ ነገር ነው የተፈጠረ። ውድ ቤተሰቦች እናንተ ሜን ነገር ስታዳምጡ ስትሰሙ እንደምትደነግጡ እርግጠኛ ነኝ። እስኪ ላ ዮሐንስ። ሄሎ ሄሎ ሄሎ። ወይ ንጉሴ ዮሐንስ፣ እንዴት ነ? አለን አለን፣ ተመስገን። ሁሉ ሰላም ሁሉ ሁሉ ሰላም። እንዴት ሆናችሁ? ያው እንግዲህ አንዳንድ ነገሮችን ከአንተ የተወሰነ ደበቅ አድርጌ የነበረ ክትትሎችን ሳደርግ የነበረው እንዳደነግጥ፣ እንዳትፈራ እንግዲህ ተስፋም አድርገህ ልብህ እንዳይሰበር ብዬ ያልነገርኩህ አንዳንድ ነገሮች አሉ። እነሱ ያው የተፈጠረው ነገር ምንድን ነው መሰለ፣ ዮሐንስ ግርማ የሚባል ሰው አግኝተን ነበረ። እዛው እሷ የምትሰራበት አጠገብ የሚሰራ ፎቅ፣ እዛው ፎቅ የምትሰራበት የለም፣ ንግድ የምትነግድበት ቦሌ አካባቢ እሱን አግኝተነው ነበረ። የተፈጠረውን ነገር በሙሉ አማከር ነው አውራ ነው ስለ እሷን በደንብ የሚያቆሱ ነው ስለተባልን በደንብ ጠያየቅ ነው። አሁን ላይ እንግዲህ አሰላ አካባቢ እንደምትገኝ ገልጹልን ነበረ። ና ባይገርምም አው መቅደስ ባይገርምም ልትሰራ እዛ እንደሄደችም እኛ ገርሞናል፣ ደንግጠናል። ቤተሰቦቿ አሉ ያልከን ደብረ ማርቆስ ነው፣ እሷን ያገኘናት ደግሞ አሰላ ነው። እና ያም ነገር እንግዲህ ክትትላችን፣ ሁሉም ነገር ጥረታችንን ፍሬ አፍርቶ አሰላ አግኝተናታል። ምንሽ ምን አዲስ ነገር ተፈጠረ? ምንድን ነው? ያው ብዙ ነገሮች አሉ እንግዲህ በስልክ እንዲህ እንዲህ ነው ብዬ ለመግለጽ ይከብደኛል እና አንተ መምጣት የምትችል ከሆነ እዚህ እንግዲህ እንደነገረችኝ ከሆነ እሷ ጸበልም ጀምራለች እና ያም ነገር እንዲቋረጥ አልፈለግኩኝም። እኔ አንተ መምጣት የምትችል ከሆነ አንተ መጥተህ ማውራትም ብትችሉ እንግዲህ እንደናፈቀች ማየትም እሷንም እንደምትፈልግ በእሷም ጉዳይ ብዙ እየተጎዳህ እንደሆነ አውቃለሁ እና አንተ መምጣት ብችል በጣም ደስ ይለናል። እዛው አሰላን ያላችሁት? አሁን እኛ አሰላን ያለ ነው። እንደውም አሁን አውሮቻት ሻኝቻት እንግዲህ ቤቷንም ስላየሁት፣ ቤቷ አድርሻት ነው የመጣሁት። እና የተፈጠረው ነገር ለአንተ እንደምደውልላትም አሁን አልገለጽኩላትም። ተያይዘን አዲስ አበባ እንሄዳለን ነው ያልኳት። ይመጣል ስላት ሀሳቧን ቀይራ ድጋሚ ከዚህም ካለችበት እንዳጠፋብኝ ብዬ አልነገርኳትም። እና አንተ እንደው ፈጥነ ብደርስ ከዛ በኋላ ይዘናት ያለውን ነገር ብናውራት ብዬ ነው ያሰብኩት። ኧረ እኔ ደስ ይለኛል። እስቲ አንድ ጓደኛ አለኝ እሱን አማክረውና እሺ ካለኝ ዛሬውኑ ተነስት እመጣለሁ። እሱ ያደርሰኛል መኪና አለው ከእሱ ጋር መምጣት ከቻልኩኝ አሁን አሳውቃለሁ፣ ደውዬለት። ካልሆነ እንጂ መምጣት አይቀርም፣ እመጣለሁ። በቃ በዚች በአንድ ቀን በሁለት ቀን ውስጥ ከቻልክ፣ እንደሁም ዛሬ አሁኑኑ ብትነሳ በጣም ደስ ይለኛል። ነገ እንድደርስ ማለት ነው። ነገ የተወሰነ እንነጋገራለን፣ እናውራለን ብያታለሁ። እኔም እንግዲህ መገኘት ከቻልኩኝ ጸበል ስትጸበይኝ ቢሆን አብሬሽ እሆናለሁ ብያት አለው። እና እነዚህን ሁሉ ነገሮች አብረን ብናደርግ ደስ ስለሚለኝ ዛሬውኑ ሌሊት ተነስተህ ጠዋት ብትገባ ደስ ይለኛል። መልካማ፣ እኔ ግዴታ እኮ ነው የሚጠበቅብኛል። እኔ በቻልኩት አቅም አሁን ጓደኛዬን አሁን አውርቼው ከአንተ እንደዘጋሁኝ አውርቼው እሱን ፈቃደኛ ከሆነ ብኝ የምነሳበትን ሰዓት አሳውቃለሁ። ከዛሬ ላለማለፍ እሞክራለሁ፣ በቻልኛ በቻልኩት አቅም። መልካም መልካም። እሺ ዮሐንስ በጣም እንግዲህ፣ ላለው መምጣት አይቀርም እርግጠኛ ነኝ። ጠብቀኝ በቃ። እሺ፣ እጠብቅሃለሁ ማር። መምጣት አይቀርም። እሺ፣ እሺ፣ እጠብቅሃለሁ። እሺ፣ እሺ፣ አመሰግናለሁ። ሰላም። ቻው ቻው። ያው እንግዲህ ውድ ቤተሰቦች የ ከዮሀንስ ጋርም የነበረውን የስልክ ለው ተከታተላችሁታል። እሱም እንግዲህ እዚህ እንደሚመጣ ገልጾልኛል። እሱ ደግሞ ውስጥ ከመጣ በኋላ የሚፈጠረውን ነገር አብረን እንከታተል። ሰላም ውድ ቤተሰቦቼ እንደምን አላችሁ። ልኝ እንግዲህ ያው ሰሞኑን በደንብ እንግዲህ ከእናንተ ጋር እየተገናኘ እገኛለሁ። እንግዲህ ይህን ኬስ እንግዲህ ለመፍታት ታውቃላችሁ እንግዲህ ከአዲስ አበባ አሰላ ገብተናል። እንግዲህ አሰላ ገብተን ያገኘነውንም ነገር ያወራነውንም የተፈጠረውን ነገር በሙሉ እናንተ ተከታትላችሁታል። ያየነውንም ነገር እንግዲህ በሙሉ ለእሷ አጨውተኗል። የሰማነውን ነገር በሙሉ አዳር እንግዲህ ከእሱ ጋር በስልክ ስለወራ ነበረ። አሁን እንግዲህ ከሰዓታት በፊት ደርሷል። እንደምትመለከቱት እንግዲህ ዮሐንስም ከኔ ጋር ይገኛል። ዮሐንስ እንኳን በደህና መጣ። እንኳን በደህና ቆየኝ። ንጉሴ ሰላም ናቸው ወይ? አዎ። ያው እንግዲህ አሰላ ከገባን አሁን ወደ አምስተኛ ስድስተኛ ቀናችን እየገባን ነው። እንደምትመለከተኝ ከሆነ በቂም ልብስ አላስጎኝም። እንግዲህ ድንገት ነው ተነስተን ከአባላቶች ጋር አንድ ካሜራማን ይዤ የመጣሁት ባስቻኮ እንግዲህ ሰጣራ ማንተ ነገር በሙሉ ጥለ ስለመጣ በጣም አመሰግናለሁ። አራኔ ኒም ምስጋናውን በጣም እናንተ እውነት በጣም በጣም እንጂ እኔ ማገደታይ ነው ማምጣት ነበርብኝ ማውቅ ስለፈለኩኝ ስለነገሩ በጣም የትም እንደጠፋች የት እንደተሰወረች ማውቅ ስለፈለኩ እንደተገኘች ትነግረኝ፣ ያልጠበቁት ቦታ በተግለይ እንደተገኘችስ ትነግረኝ ደንግጫለው ግን ያው በሰላም መጥቻለሁ እንግዲህ ጓደኞቼም ታውቃቸዋል ታውቀናል አውርተናል እሱ ያው እንዴት ሳትነግረኝ ሄድክ ብለህ ጠይቀኸኛል በተደጋጋሚ እንዴት እኔ እኮ ብትነግረኝ አብረን እንመጣ ነበረ ብላይ ነበር እና ያንን ነገር ማድረግ ያልፈለግኩት ድንገት እንግዲህ ልብህ ጠብቁ፣ እዚህ መተን ስንፈልጋት ብናጣት ልብ ይሰበራል፣ አንተም ትጎዳለህ እና አትገኝም ብለህ ታስባለህ ብዬ ስላሰብኩኝ ነው። በመጀመሪያ እኔ መጥቼ ነገሮችን ለማጣራት እና እሷን በእጅ አስገብቼ እንግዲህ ሁሉንም ነገር ካረጋገጥኩኝ በኋላ ልጥራ ብዬ ያሰብኩት ያም ነገር እንግዲህ ተሳክቶልኝ ዛሬ ላይ ሆኖ መጥተሃል። ምንም ከዚህ በኋላ የሚያስጨንቀ ጉዳይ የለም። የተወሰነውን ነገር እንግዲህ ከእሷ ጋር አውርተናል፣ ሙሉ ለሙሉ በሚባል ሁኔታ አውርተናል። ለምን እንደ ሸሸች፣ ለምን እንደ ጠፋች፣ ምን አይነት ችግር ደርሶባት፣ አሰላም እንደገባች ሁሉንም ነገር አውጣጥቼ ጠይቂያታ አለውና ከአንተ ጋር የሚገናኝ ምንም አይነት ችግር የለውም። የምነግርህ ነገር እንግዲህ ይህንን ነው። ያለውን ነገር በሙሉ ደግሞ ከእሷ ጋር የምታወሩት ይሆናል። ቤቷንም ስላየሁት አሁንም ስለተቀጣጠርን እመጣለውም ስላለችኝ እንግዲህ ትምጣና፣ እንደውም ለእሷ አልነገርኳትም፣ አንተም እንደምትመጣ፣ አንተም እየመጣ እንደሆን፣ አንተም እንደደረስ ካልነገርኳትም፣ ምክንያቱም እንዳደነግጥ ብዬ ገባህ አይደል? ለእሷን ከእሷ ጋር የተስማማ ነው። በምንድን ነው መሰለ የተፈጠረውን ይሄ የጸበሉ ነገር የጀመረችዋለና፣ ያንን ነገር አዲስ አበባ ሄደን እንደምንቀጥለው እንግዲህ፣ ሳንውል ሳናድር አንተም እየተጎዳህ እንደሆነ በእውነቱም እየተጎዳህ ነው ነውና እሱን ነገር በሙሉ ነግሪያት። አዲስ አበባ እንደምንሄድ ነው የምታውቀው፣ አንተ እዚህ እንደምትመጣ አታውቅም። እንግዲህ እስቲ ትምጣና እሷ ደግሞ መጠየቅ የምትፈልገውን ነገር በሙሉ ትጠይቃታል። እኔ የተወሰነውን ነገር ነግር ያለው ፈጣሪ እንግዲህ ነገሮችን ያስተካክላቸው። ግን ማለት ቤተሰቦቿ እዚህ ያሉት ዋሽታኝ ነው። ደብረ ማርቆስ ምናምን ቤተሰቦቿ፣ ይሄ ነው መነሻ ነው ሁሉም ነገር እኛ የጠረጠር ነው በሙሉ የተገላቢጦች ነው የሆነው እኔ ከምነግርህ ብዬ ነው እኔ ስነግርህ ያው ሁሉም ነገር ውሎ ያጣባል ብዬ ነው እንጂ የነግራለሁ ሁሉም ነገር ስለሰማሁት። ግን አብዛኛውን ነገር ከሷ ከራሷ ብትሰማው ብትጠይቃት፣ እራሷን አይኗን እያየህ ጠይቃት ራሷን እንድትመልስልህ ስለፈለኩኝ ነው። ምንም ነገር ሀይላይት ሊብቻ የነገርኩህ እንጂ ምንም ነገር መንገድ ያልፈለኩት እንጂ እኔ ሁሉንም ነገር አውቄዋለሁ። በዚህ በልኩ ምንም አታስብ። ከኔ ጋር የተገናኘ ነገር አይደለም ነው ማለት የጥላቻ እኔ ነው ማሸሽ ምናምን ይፈልጋውት ነው ራሱ። አይደለም እንደሱ አይደለም። አብዛኛው ፐርሰንት እንደዛ አይደለም። ካንተ ጋር ምንም ችግር የለም። ተኩል ነበር የቀጠረችኝ፣ እና ሀያ ደቂቃ አርፍዳለች። ምናልባትም መደወል ሳይኖርብኝ አይቀርም። ደስ ይለኛል፣ ልደውልላት እና መልካም ዜና ሚኖረን ይመስላል አለ እንዴ መልካም ዜናማ በደንብ አለ። እየጠራ ነው ስልኳ። ሄሎ መክዲ፣ ደርሰናል እኮ። ያልሽኝ ቦታ ደርሰናል። መታጠፊያው ጋር ቆመናል። የትናንትናው መኪና ነው። ምን ነው ቆየሽብኝ? ኦኬ፣ ይቅርታ በጣም እንትን ነው ታክሲ እና ነገር ትራንስፖርት። መልካም መልካም። እሺ እዛው ጋር ቆመናል። ስደርሺ እንግዲህ መኪናዋን ስለምታውቂያት ግቢ እኔም ያው ሀገሩን በደንብ ስለማላቀው ትናንት እንግዲህ የተገናኘንበት ቦታ አካባቢ ነው። አልጋም ከአባላቶች ጋር የያዝነው እና እዛው አካባቢ የመጀመሪያው ቅያስ አለ አይደለ? የእኛ ሁለተኛው መግቢያ ነው ትናንት የተገናኘነው። ዛሬ የመጀመሪያው ቅያስ ለ የመጀመሪያው መግቢያ ጋር በመጀመሪያው መግቢያ። መልካም። አይ ችግር የለውም እንግዲህ ያው እስከመጣን ድረስ ትቀጫለሽ። እንደሰማኸው ነው እንግዲህ ደርሳለች። የተወሰነ ቢሆን ድምጿን ስትሰማው እንግዲህ ሾክ እንደምታደርግ እርግጠኛ ነው። ስልኳንም ቀይራ ነበረ። በሌላ ሰው ስልክ ነው። ይሄን አታውቀውም። ይሄንንም ስልክ ባሳየህም ይሄንንም ስልክ አታውቀውም። በዚህ ስልክ ነው እንግዲህ አፈላልገን ገን ያገኛናት። አይዞ ምንም መደንገጥ የለብህም። ራሷን በጣም ደብቃ ነበር ማለት ነው። አዎ የተወሰነ ችግር ስላጋጠማት ነው ያው እንግዲህ ዮሐንስ፣ ከዚህ በላይ መረጋጋት ያለ በ10 ደቂቃ 20 ደቂቃ ቢቀራት ነው ያው እየመጣሽ ስለሆነ ግብ ይወጣ ደርሳለች። አሁን እንደደረሰች ገልጻለች። ብዙ መደንገጥ ያለብኝ ያቻት እናኮ ንጉሴ ያቻት እናኮ ራሷ ያለውን ነገር ምን ነውራት ይሆናል። አዎ መቅዲ፣ ግቢ ግቢ፣ መቅዲ፣ መቅዲ ግቢ፣ እባክሽን ግቢና እናውራ። ግቢ መቅዲ፣ እሺ፣ ግቢ መቅዲ፣ እባክሽን ግቢና እናውራ ግቢ ይገባኛል። መቅደስ እባክሽን ግቢ እና እናውራ። ተቀይራለች። መቅደስ እባክሽን ግቢ፣ አታስጪውኝ። አልነገርኩሽም ያው ምክንያት አለኝ። አልነገርኩበት ምክንያት አለኝ። መጀመሪያ ሰላማቲውም። እንዴ ባልሽ እኮ ነው መቅደስ

ምክሪ በቃ ተረጋጊ። በእውነት እንዴ ዘይ አይደለም። እሺ ነገር ምክንያት አለኝ ነበር ነው። ምን መሰለሽ፣ አሁን ፀበሉም እንዲቋረጥ አልፈልኩኝም እዚህም የተጀመረው ነገር በቃ ለዛ ነው እሱ ነው የሚያመጣውት። እሱ ደግሞ ካጠገብሽ ቢሆን ብርታት ነው እንጂ የሚሆንሽ ምንም ነገር የሚሆንብሽ ችግር አይፈጥርብሽም። ተረዳሽኝ አይደለ? ብርታት ነው የሚሆንብሽ። ብቻሽን እዚህ ብቻሽን ከምትጋፈጪ እሱ ቢኖር ይሻላል ብዬ ነው ያመጣውት። ባለቤትሽ እኮ ነው፣ እንደ ባዳ እየቆጠርሽው እኮ ነው። መቅደስ ምንድን ነው ያልገባልኝ? ለምሳሌ እሱ ለምን እንዲጨነቅ አልፈልግም፣ በቃ ለዛ ነው ያልነገርኩት። ይኸውልሽ እንዲጨነቅ አልፈልግም የሚባለው ነገር አይሰራም፣ እዚህ ጋር በቃ። ትናንትናም አውርተናል፣ አረ ለመቅደስ አውርተናል። ግን እኔ እንደ በጣም የማፈቅረው ሰው ነው እንዲጎዳ አልፈልግም፣ በእኔ ምክንያት በቤትም እስኪ ተመልከችው። ለምን ጆ ለምን እንደዚህ እንዲሆን ነው የምትፈልጊው? እንዲያለቅስ ነው የምትፈልጊው? እንዲጎዳ ነው የምትፈልጊው? ይህንን ማየት ስለማልፈልግ እኮ ነው ትቼ ሄድኩት። አንቺ እና እሱ እኮ ፍቅረኛ ሞች አይደላችሁም፣ ባልና ሚስት ናችሁ። በቃ ይህንን ችግርሽን አብሮሽ ካልተጋፈጠ ነገሮችን አብሮ ተጋፍጦ ካልፈታ ምኑ ነው ባልሽ ሊሆን የሚችለው? አንቺስ ቢሆን እሱ ከጎንሽ ሳይሆን የምታደረጊ ነገር ነው የሚያስደስትሽ ማለት ነው። አይደለም። ይህ ተረዳኝ፣ በእናትህ እንዲህ ላስረዳክ ስምቤ። እኔ እሱ ማለት ነው ከምንም በላይ ስለምወደው ነው ያገባሁት ሰው። በቃ በእኔ ምክንያት በቤተሰቦቼ፣ ለዛውም በገዛ ቤተሰቦቼ ችግር ምክንያት እንዲጨነቅ አልፈልግም። ቤተሰቦቹ፣ ማንም ሰው እንዲጨነቅ ስለማልፈልግ እኮ ነው እንደዛ ያደረጉት። በጣም ከብዶኛል ማውራት ራሱ፣ ግን በሕይወታችን ውስጥ የተፈጠረው ነገር በጣም አሳሳቢ፣ አስጨናቂ ነገር ሆኖብኝ ነው ከነ ንጉስ ጋር መገናኘት ያደረሰኝ ደረጃ። በቃ በትዳራችን በጣም ብዙ የሚያስደነግጡ ነገሮች ነው የተፈጠሩት። ታውቂያለሽ። በስተ መጨረሻ ላይ እኮ እኔ እንዴት መሰል እኔ አንተ እንድትጨነቅ ስለማልፈልግ ነው ያንን ሁሉ ያደረግኩት። አንተ እንድትከፋ አልፈልግም በፍጹም። እኔ በጣም ማለት ነው በጣም ከምታስበው በላይ ነው የማሰበልግ። እንደዛ እንዲሆን አልፈልግም። በግዛ ቤተሰቦቼ በራሴ ቤተሰቦቼ ችግር ምክንያት እንድትጨነቅ አልፈልግም። ብዙ ነገር አሳልፈናላ ታስታውሳላ በእኔ ምክንያት በእኔ ቅዠት ምክንያት ምን ያህል ደረጃ ንግግር እንደደረሰ ትዳራችንን እስከማጣት ድረስ ልንደርስ እንችል ነበረ። እኔ ለዛ ነው ያንን ሁሉ ያደረግኩት፣ ከአንተ መራቅን እዚህ ደረጃ ያደረስኩት እንጂ እኔ ከአንተ መራቅን ፈልገው አይደለም፣ በእውነት ነው። በተደጋጋሚ እኮ እኔ ስንት ስንት ጥሩ የህይወት መስመር እንዲኖርሽ እያስፈለገ ስንት ሰዎች የትዳር ጥያቄ እያቀረቡልሽ የእነሱን ጥያቄ ትሽ እኔን ብለሽ መተሻል ፍቅር ብለሽ ስትመጪ ግን ስለ ቤተሰቦች ባለማወቂ ስለአስተዳደግሽ ባለማውቄ ትዳራቸው ውስጥ የፈጠረው ነገር አለ። እ ያ ነው። አይ ስለ ቤተሰብ መናገር ያልፈልጉበት ምክንያት ይሄ ነው። ተርዳኛ። ውጤቱ መጨረሻ አየሽ አይደል? እውነቱ እንዴት ሆኖ እንደወጣ አንዲት ከማፈቅራት ሴት በስተመጨረሻ የህይወቷ መሰ በቃ በቅዠት አለም ውስጥ እየኖረች እንዳለ በጣም ከሰውኛ ባህሪ የወጣ ነገር ሆነሽ ሳይሽ፣ እኔ በዚህ መሀል ውስጥ የተነካ ማማክረው ሰው አጣሁኝ። ለወራቶች ተጨነኩኝ። ስንት ነገር አሳልፈናል። መጨረሻ ላይ ታውቂያለሽ ጭራሽ ብለሽ ብለሽ ከህይወቴ ጠፍተሽ ደግሞ ነገሮችን እንዳናስተካከል ስለ ነገሮች እንዳላቆኝ እኔ ያሳለፍኩትንስ እኔ ያሳለፍኩት ወራቶችስ እኔ አሁንም ቢሆን በፊትም እንድትጨነቂ ስለማልፈልግ ነገሮችን ቀለል አድርጌ ነው ማውራሽ። ግን እኔ አሁን ከዚህ በላይ አልችልም። አታልቅሽና ያለውን ነገር የምታስረጅኝ ከሆነ አስረጅኝ። ንጉስ ያለን ነገር አለ፣ መስማት የምፈልገው ነገር አለ። ስለ አንቺ ትክክል በማልቀስ አይጠበቅብሽም። ከዚህ በኋላ ማሴት ማለት ነው። እኔ ከምንም ነገር ምትነግሪኝ ነገር ምንድን ነው? በዚህ ሰዓት ማለት እስካሁን ሰዓት ነግሪ፣ ለምን ቆየሽስ? ከእኔ ውጭ ጓደኛ አለሽ ወይ አንቺ? እኔስ ጓደኛ እንደሌለኝ ታቂያለሽ። አይ ጓደኛ፣ ምንም አይነት ሁኔታ ውስጥ ብትሆኝ እኔ ልጋራሽ ትደረሽ ነበር የምፈልገው። አንቺ ግን በሰዓቱ በጣም ብዙ ነገር ነው እየተለዋወጠ የነበረው። ማለት በእርግጥ እኔም እንደ ሸሽ የሚያደርገኝ ነገሮች ነበሩ ታቃለ። በጣም ለመስማት የሚከብድ ነገር አሳልፊያለሁ። ግን አንድ ትዳር አንድ ትዳር አጋሪ ግን እቺን ሴት እንግዲህ ንሳባቱ ምናም ስለ ብዙ ነገር ነገር ያለው በቀደም ስለዚህ እነዚያ ነገሮች መስተካከል ሳይችሉ ቀርተው እነዚህ ነገሮች ውስብስብ ብለዋል። አሁን ግን መስማት ያለብኝ አዲስ ነገር ካለ ከሀ ጀምረሽ እንድትነግረኝ ይፈልጋል። እንግዲህ ትናንትና ለእኔ ነገር ያወራሽኝን ነገር በሙሉ ለባለቤትሽ ለዮሐንስም ንገሪው። በቃ ከዛ በኋላ አሁን እኮ መፍትሄውን አውቀ ነው አል መቅደስ እሱ ይህንን ነገር ከአንቺን ባይሆን ከእኔ መስማት ይችላል። ግን ከአንቺ እንዲሰሙ ስለፈለግኩኝ ነው ምንም ነገር ያልነገርኩት። በቃ የተፈጠረውን ነገር በሙሉ ንገሪው። መቅዲ፣ ምንድ የተፈጠረው? ምን ከባድ ነገር ነው ያሳለፍኩት። ዱ እንዴት መሳለፍክ ሹፍት ይዛ ከባድ ነበር ብታይ በእውነት ስለ ቤተሰቦች ያን የሚያልነገርኩ በዚህ ምክንያት ነው። እኔ ብዙ ነገር ጥርጣሪ ያን ያህል ለነሱ እንትን ያለ ፍቅር ስለነበር ከባድ ነበር። ዱ እንዴት ነው እኔ ካን በእውነት ነው የሚልክ መራቅ የፈለግኩት በዚህ ምክንያት ነው። በቃ እኔ በፊት ምቅዲ አንድ መጠየቅሽ፣ ከዚህ በፊት መጀመሪያ ያ ሁላ ነገር ሲፈጠር ስትወጪ እንዳላወቀ ምትሆኝ ውሸት ነበረ ማለት ታቂ ነበረ? እኔ ራሴን አላውቅም በእውነት ነው። ያን የሚ ነገር ሁሉም ነገር እውነት ነው እግዚአብሔር። ስለዚህ ጠዋት ስትመጪ ተነስተሽ ሌሊት የት ነበርሽ ስልሽ የምታውቂው ነገር አለ ነበር? እኔ የመመልስልክ ነገር ያ ትክክል ነበር። እኔ ምንም ነገር አላቅም። አሁን ከሆነ ሁሉም ነገር እኮ ከጸበሉ በኋላ እኮ ነው ሁሉንም ነገር ያውኩት። እንዲህ ኔ ምንም ያን እንደዛስ እንጨቃጭቅ ስንጣላበት ብዙ ነገር ስንደራረግበት የነበረውን ጉዳይ ነው አላቅም ለዛ ነው ኢቭን እኔ አሰላ ስመጣ ማለት ነው ራሴን አላቅም ነበር በደንብ ማለት ነው የምሰማው ብቃ አሰላ የምትለው ነው ሰምቼ የመጣሁት ታቃልቅ ስለ ሰብለ ሰብለ ጋር እዚህ ቤስት ፍሬንድ እንዳለችኝ ብያ አሉ የአሰላ ልጅ እሷ ጋር ከዛ ተጣልቼ ከሹፌሮቹ ጋር እነግረዋለሁ ለእሱ እራሱ ማለት ነው ምክንያቱም ብር አልያዝኩ ምን ያልያዝኩ በሌሊት ልብስ በባዶ እግሬ ነው የመጣሁት። ከዛ ልክ እዚህ ስገባ እሷን ሳገኛት ምናምን ነገር በቃ መረጋጋት እንዳለብኝ እዚሁ መቆየት እንዳለብኝ ነግሬያት ምናምን እንጂ እሷ ራሱ ካልደወልሽ ብላ በጣም ተጨንቃ ነበር፣ በጣም ማለት ነው። እኔ ግን ያንን ሁሉ ያደረግኩት ምንድነው ቢያንስ ራሴ ልወቀው ልረጋጋ፣ ከአንተ ጋርም ለዛ ነው። በህይወቴ በጣም ስትጨንቅ ሳይ ደስ እንደማይልኝ ታውቃለህ። ያ ሁሉ ሲፈጠር በቃ ተረጋግተን እንደዚህ በቃ በእውነት የምልክ ለአንተም የምነግረ ተረጋግጭ በደንብ እሱን ነው ማግኘት የማይፈልጉ ብዩ አሉ። ትናንትና ማለት ነው በቃ በደንብ አስቤበት ልክ። ግን አሁን እውነቱ ሲገባኝ በቃ በጣም ከባድ ነበረ። አሁን አስቡ፣ ከአንተ ጋር ሆኝ ሁሉ ነገር ወይ ላላቅ እችላለሁ ብዬ ማሰብ ጀምራለሁ፣ ወይ የባሰ ነገር ሊፈጠር ይችላል ከአንተ ጋር ልጣላ ላታምነኝ በእውነት እኔ እንደዛ ስለመሰለኝ እንጂ ያን ያልክ አንተ መራ ቆይ የሆነ ነገር ፈልግ አይደለም። በፍጹም ማለት ነው በፍጹም እኔ ሌላው ቢቀር እኮ ማሬ ቢያንስ ስለ ወንድምሽ አዲስ አበባ እንዳለ ነግረሽ ነበር። ስለ እሱ እንኳን ቢያንስ በቅ አንድ ነገር ነበር ለኔ አንድ መነሻ ሂንት የሆነኝ ነበር። ግን በቃ እኔ እንጃ እኔ ስለ አንቺ ለውጥ ምንም ሳላቀር እኮ በቃ እሺ ስንኖር አንድ ቀን መተዋቀል የሰርጋችን ጊዜ እንኳን ለትሩ ቁመት አንድ በቃ ለንገርኩ ስለ ዘመድ ቤት ዘመድ እኮ እንደሌለሽ አርገሽ ነው ያወራ ነው እኔ ቤተሰቦቼ ነው ያንቺ ቤተሰቦች ሆነው እንደ እናት እንደ አባት ይወዱሻል፣ ታውቂያለሽ። በጣም በጣም ግን በቃ አንቺ ቤተሰብ እያለሽ እንደሌለሽ ሆነሽ እኔ መሀል ቤት በጣም ብዙ ፈተና አየኝ። በዚህ ማለት ስለ ችግርሽ ባቅ በጣም ጥሩ ነበረ። ስለ አሁን ስላለሽበት ነገር እንደዚህ አደባባይም ሳንወጣው በውስጥ እንጨርስ ነበር። ግን በቃ እየሻርለት ትዳራችን ላይ ምን ያህል እንት እንደፈጠረ ያኔውን ውስጥ ጠይቅሽ በጸባይ ብትመልሽልኝ ኖሮ እኔ እኮ ባቀው ነገርኩ እኮ ጆይ እኔ እኮ ባቀው ማለት ነው። ለአንተ መመለስ ከብዶኝ አይደለም። አሁን ነው ነገርኩ እኮ ጸበል ሄድኩ። በሶስተኛው ቀን ነው ምናምን ነው የምታውቀው። ትልቅ ገዳም ነበር። እዛ ወሰደችኝ አሰላ። ከዛ ከሰብለ እኔ እንኳን እኔ እንኳን ያንን ችግር እኔ ራሴ እንኳን አላውቀውም እኮ። ጸበል ሄጄ ተጠምቄ ከዛ ሰብለ እኮ ሆንች። እቺ እንዲህ እንዲህ እኮ ተፈጥሮ አለ ይሄ ሁሉ ይሄ ይሄ ብላ ነገረችኝ። ምን እንደሆነ ልንገርህ ለማመን ይከብድ። ልስማሽ ደስ ይለኛል መቅደ እኔ ያለሽበት ሁኔታ ውስጥ ለመረዳት በጣም ዝግጁ ነኝ። ምን መሰልክ፣ እኔ ስለ ቤተሰቦቼ ስለ ሁሉም ነገር ነግሬ የማላውቀው አንድና አንድ አንግባባም ጭራሽ እኔንም የሚፈልጉኝ ገንዘብ፣ በቃ መሬት ምናምን አለኝ። በእውነት ነኝ ነገር የቤተሰቦቼ አብዛኛው ነገር በእኔ ነበረ። ቤተሰቦቼ እንደ እንደሞቱ ብቻ ነው አነግሬ የማውቀው ያው ከዛ ውጭ ምንም ምንም ምንም በቃ ምንም ልነግርክ አልችልም። ምክንያቱም ያሉኝ የገዛ ክስታቦቶች እኔ የሚፈልጉ ለንብረት ለገንዘብ ነው። ሰው ያለኝ አማራጭ ከእነሱ መራቅ ነበረ። እኔ እንኳን ደውዬ ለማናገር ፍቃድ ለሰርግ እንኳን አንድ ሰት ተቅጠርቻቸው ነበረ፣ ግን እኛም እንደዛ የምትባል ጃናቅን ብለውን የቀሩት እኔም ማግኘት አልፈለጉም። ከዛ ብሉ ብሉ ደግሞ ይህ ጻበልጅኝ ተንሳይ መተት አስደርገውብኝ በገዛ ራሴ ምንም ነገር አይሰራም። አይሰር ሽ ግሪሎ ካሜራ ይሰማል። እንግዲህ ከዚህ በላይ ከሷ ጋርም እንደዚህ ማድረግ ነው ከባድ ስለሆነ ትረጋጋና እንግዲህ ያለውን ነገር በሙሉ ከአንተ ጋር የምታወሩት ይሆናል። በዋነኝነት እንግዲህ እሷ ማግኘቱ ነው ለአንተ የሚያስፈልገው፣ አደለ መቅደስ? ተገናኝታችኋል፣ የተፈጠረውን ነገር በሙሉ በዝርዝር ነግረሸዋል። እንግዲህ የቀረውን ነገር ደግሞ ተረጋግተሽ መናገርም ትችያለሽ። አሁን መናገር ካልቻለሽ ካሜራ ይጥፋ፣ በውስጥ እናውራኝ? ወይስ ምን የምትነግረኝ ነገር አለ? ምንድን ነው ፍላጎትሽ መቅዲ? ጓደኛ ሽት ነው ያለችው። ቤትነች በቃ ዮሐንስ እኔ ባጭሩ ስገልጽልህ ይህ ሁሉ ነገር እንዲሆን ያደረጉት የእሷ ቤተሰቦች ናቸው። የእሷ አጎት አክስቶች አሉ አይደለ፣ ወንድሟም ጨምሮ ይህንን ነገር ያደረጉባት እነሱ ናቸው። መድኃኒት ነው ማለት ነው። በቃ መድኃኒት ነው ያስደረጉባት። ቶሎ እንድትሞት በቃ የሚፈልጉት እነሱ፣ ቶሎ ሞተው ሀብቷም መውረስ ነው የሚፈልጉት። ተረዳኝ አለ እነሱም ጋር ደርሰን አንጠልጥለል ለህግ ካላቀረብናቸው ይቺ ልጅ በጣም ነው የምትጎዳው። አሁን ጥሩ መንገድ ላይ ነው ያለችው ቤተክርስቲያን መጠጋት ጸበል፣ መጀመሪያ ጥሩ ነገር ነው ዋነኝነት። እኔም ከዚህ አንጠልጥዬ እሷን ይዤ መሄድ አላቃተኝም ነበረ። አንተ ነው የሚያስመጣውበት ጉዳይ የጀመረችው ጸበል እንዳይቆም ነው። ገባር ላ አንዲ አምና እዚህ ጀምራ የተለያዩ ፍንጮችን አይታለች። እንግዲህ እስከመለፍለፍ እዛ በምታደርግበት ታይም ላይ ምንም ነገር አልሰማህም አንተ፣ ማላያም ነበር አይደለ። እዚህ ግን እንግዲህ እንደዚህ አይነት ነገሮች ተፈጥረዋል። ስለዚህ ጸበሉን ትቀጥል እዚሁ አብረን ቆይተን የሚደረገውን ነገር በሙሉ አድርገህ አንተ ገባህ አይደለ? ሰላምም ጋር ከሆነ ቤትም ተከራይተህ መቆየት ካስፈለገ ቤቱንም ተከራይና፣ እዚሁ ቆይ። ከባለቤትህ ከሚስትህ ምንም የሚበልጥብህ ነገር የለም። እኔ ለአንቺ ስል ምንም ነገር ሆናለሁ፣ የትም እገባለሁ። ትክክል እኔ በህይወት ውስጥ ጤናሽ ነው እንጂ የምፈልገው ሌላ ምንም ነገር አይደለም። አንቺም ከኔ ምንም ፈልገሽ እንዳልመጣሽ ፍቅሬን ፈልገሽ እንደመጣሽ አውቃለሁ። የጠፋችበትን ምክንያት ከአንተ የተለያችሁበት ምክንያት ይሄ ነው። በቃ አንተ እንዳትጨነቅ፣ አንተ እንዳትሸበር፣ አንተ እንዳደነግጥ ብላ ነው። አንተ እንዳትጎዳ ብላ ነው። ይሄንን ነገር ብቻዋን ለመፍታት መፍታት የመጣችሁ ነገሩ ግን ብቻዋን እንደማይሆን እሷም ታውቃለች፣ አንተም ታውቀዋለህ። በቃ ከዚህ በኋላ ሁለታችሁም አንድ ላይ ሆናችሁ ነገሩን ጨርሱት። ገባሽ አይደለም? መቅረስ በቃ ተረጋግተሽ በኋላ ማውረት ከቻለ እናውረዋለን። ግን ያለው ነገር በሙሉ ዮሐንስ እንግዲህ ይሄ ነው የተፈጠረው ነገር። እንግዲህ መግለጽ ከተቻለ በኋላ ላይ እንገልጻለን። ተገናኝተን ማውረት ፍቃደኛ ከሆነች ካልሆነችም፣ እንግዲህ በቀጣይ ተገናኝተን የምናውረው ይሆናል። እኛ ግን ያው ለሌሎች ሰዎች መድረስ ስላለብን ወደ አዲስ አበባ ነገም እንሄድ ይሆናል። ያው እንሄዳለን ስንል ግን እናንተ ሁለታችሁም ጎዳና ጥለን ሳይሆን እዚህ የምታገኙበትን ቤት አፈላልገን እዛ ካስገባናችሁ በኋላ ጸበሉ እንድትቀጥል አድርገን የተወሰነ እንግዲህ መንቀሳቀሻ ነገሮች ሰተን እንሄዳለን። አይመስላችሁም? መድረስ ንጉዚ ችግር የለውም። ስለ ፋይናንሻል ያለው ነገር እኔም በራሴ ማድረግ እችላለሁ፣ ነገሮችን እናንተ ከዚህ በላይ መራመድ ያለባቸው አይመስለኝ። መራመድ እንችላለን፣ ግን እንደ እናንተ እንግዲህ ብዙ መድረስ ያለብን ቦታ አለ። የእኛን እርዳታ የሚፈልጉ ሰዎች ስላሉ እነሱም ጋር መድረስ ይኖርብናል። እየደወልኩኝ ግን እጠይቃችኋለሁ፣ ቼክ አደርጋችኋለሁ። ለቤተሰቦቿ መታወቅ ያለበት ነገር ካለ እኔ በህግ መጠየቅ ካለብን እንጠይቃለን። ለእሱ እኛም ጋር መረጃዎች ሊኖሩ ስለሚችሉ እንሰጣሃለን ። ቤተሰቦቿንም እንግዲህ ደብረ ማርቆስ ነው የሚገኙት አለ፣ እዛው ድረስ ሄደን እነሱንም መያዝም ካለብን ማወጣጣትም ካለብን እነሱ እሷ ላይ ያደረጉበትንም ነገር በሙሉ ከነሱም የምንሰማው ይሆናል። በመጀመሪያ ግን እዚህ ወንድምሽ አለ የተባለው ወንድምሽን አዲስ አበባ ሄደን ፈልገን እናገኘዋለን። ተረዳሽኝ አለ። ከዛ በኋላ ቤተሰቦች ጋር እንሄዳለን። ከዚህ ሁሉ ይሄ ሁሉ ከመደረጉ በፊት ግን የሚቀድመው የእሷ ጤና ሁኔታ ነው። ዋናው ነገር ዋናው ምንም ነገር መቅረት ይችላል ትክክል ጤንነት፣ የአንቺ ጤንነት ይበልጥብኛለች። ይህን አበባ የመሰለች ሴት አይታለች፣ ምን እንዳደረጉብኝ። በመጨረሻም ደው መናገር የምትፈልጊው ነገር ካለ መቅደስ፣ እድሉ ልስጥሽ። ከዚህ በላይ አላስጨንቅሽ ብዬ ነው። አመሰግናለሁ በጣም እናንተ። በጣም አመስገን እፈልገው እናንተ ነው። በእውነት በጣም እዚህ ድረስ መታችሁ፣ ይህን ሁሉ ስላደረክ፣ በተለይ ደግሞ ትናንት መታወርታኝ፣ በአንድ ቀን ይህንን ሁሉ ስላደረክልኝ በጣም ላመሰገን እፈልጋለሁ። አመሰግናለሁ በጣም ዮሐንስ ንጉሴ በጣም ምን እንጃ፣ እኔ ቃል የለኝም። ከመጀመሪያ አንስቶ እስካሁኑ አሳት ድረስ ቃል የለኝም። እውነት በጣም በጣም ትልቅ ስራ ነው የሰራችሁት። በጣም ነው የማመሰግነው። ማለት ሚስቴ ላጣ ትዳሬ ላጣ የነበረበት ሁኔታ ነበር። ምናልባት እኔም ተስፋ ቆርጬም ቢሆን በቃ ትቸው ነገሩን ነገር አለሙን ትቸው ብቆይ በቃ በዚሁ ሊያልፍ ይችል ነበር ማለት ነው። ግን በቃ እናንተም ቀደም ብላችሁ እኔም ቶሎ ወደ እናንተ ስመጣ ለዚህ መፍትሄ ስለሰጣችሁኝ በጣም በጣም አድርጌ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ነው አመሰግናችሁ። የሚስቴም ጤንነት ተመልሶ ደግሞ በሙሉ በሙሉ ከቤተሰቦቿም ካለችበት ችግር ተላቃ የቀጣይ ህይወታችን እንደሚቀጥል ልጆች እንደምንወልድ እሷን የመሳሰሉ አበቦችን ደግሞ ውልድ በጣም ተስፋ አረጋሉ እኛም ተስፋ እናደርጋለን። ያው እንግዲህ ውድ ቤተሰቦች ከመቅደስ ከዮሀንስ ጋር የነበረውን ቆይታ ተከታተላችሁታል። እንግዲህ የተወሰነም እያመማት ስለሆነ ቃለመጠየቁን ለመጨረስ አልቻልም። እኔም እንግዲህ በቻልኩት የተፈጠረውን ነገር በሙሉ ለዮሀንስ አስረድችኋለሁ። ከዚህም በኋላ እንግዲህ የማስረዳው ይሆናል። በቅድሚያ እንግዲህ ከሁሉም በፊት ከሁሉም ነገር በፊት የሚያስፈልገው የእሷ የጤና ሁኔታ መመለስ ነው እና እዚሁ እንግዲህ ቤት ተከራይተውም ቤትም ይዘው ቢሆን ሰላምም ጋር ቢሆን እንግዲህ የእሷ ጓደኛ ጋር ቆይተው ሕክምናቸውን እንግዲህ የሃይማኖት ፈውሳቸውን እንግዲህ ጸበላቸውን እንዲከታተሉ ለማድረገኛም ጥረታችንን እንሞክራለን። ዛሬው ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ ደግሞ በአዲስ አበባ በሌሎች ፕሮግራም እንደምንገናኝ ተስፋ አደርጋለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይሆንላችሁ። ቻው